ድንጋይ ሰበራ በኡስታዛ ህሞ ሚስባህ የተጻፈ ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ፣ ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሉት በአላህ ኃይል ብቻና ብቻ ነው። ቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳይናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህን እንዲህ ልናል። አላህን ትገነዘቡና በርሱ ተምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ ኑ ባላህ ቃል ያላህን ተአምርና አግስ። ህክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ ዓለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምንከረማችሁ? በያላችሁበት የአላህ እዝነት ጥበቃው አይለያችሁ እያልኩኝ ዘወትር ሐሙስ ወደ እናንተ እንደተለመደው ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች የተለያዩ ጠቃሚ ትምህርቶችን፣ ጥናታዊ ጽሁፎችን፣ መጣጥፎችን ነውና ለዛሬም እጅግ በጣም በተከታታይ ክፍል ስናቀርብላችሁ የነበረው በጣም አስፈላጊና ጠቃሚ ትምህርት ወደ እናንተ ይዤላችሁ ቀርብ ያለው ድንጋይ ሰበራ በሚል ርዕስ ዛሬ ክፍል ሰባቱን፣ እስከ ክፍል ስድስት ያልሰማችሁ እህት ወንድሞቻችን፣ እናትና አባቶቻችን ይህ ትምህርት ሁላችንም ቤት መግባት ያለበት ሁላችንም ልናውቀው የሚገባ በጣም አንቂ ትምህርት ነውና እየገባችሁ በመስማት ላልደረሳቸው በማድረስ ሼር ላይ ኮሜንት በማድረግም እንዲሁም የበኩላችሁ እንድትወጡ በትህትና በአክብሮት እንጋብዛለን። አዳዲስ የቀልብ ዶክተር ቤተሰቦች እንኳን ደህና መጣችሁ። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን አንድ ጊዜ ብቻ በመጫን ቤተሰባችን ሆኑ። የሚለቀቁ ቪዲዮዎች ቶሎ እንዲደርሷችሁ ይሆናል ማለት ነው። ባረከላሁ ፊኩም ወደ ዛሬ ትምህርት እናምራ። ድንጋይ ሰበራ በኡስታዛ ሐሞሚ ስባህ። ይህ ርዕስ በሲህር ለተወነጀላችሁ፣ ሼጧንም ብቻ ለምትወቅሱ፣ በልምድ ሼጧን አምላኪ ለሆናችሁ፣ ለሰደቃ ለምትሰስቱ፣ ሰደቃህን ለያዘባችሁ የሚሆን ትምህርታዊ አዘል መጣጥፍ ነው። ቢስሚላህ ንግግሬን አላህን በማመስገን ላስጀምረው፣ አልሐምዱሊላህ ንግግሬንም በዚህ ሥራ ላይ ሕይወታቸውን ላጡ ሸሂዶች ጀነትም በመመኘት ቀጥልና በዚህ ሥራ ላይ ቀን ተቀን ገብ ገብ ላይ ያሉ ኡስታዞችን ኡስታዝ አቡ ፈርሃን ብሎም የሩቅያ ዶክተሮችን በሙሉ በርቱ። ያቺ ሰዓት ቅርብ ናት። ከዚያ ከምንወደው ነቢይ ሙሐመድ ዐለይሂ ሰላቱ ወሰላም ጎን ለአንዴና ለመጨረሻ ጊዜ በጀነት እስኪያሰባስበን ጀብዳችንን ያሳለፍናቸውን ፈታኝ ጊዜያት፣ እልህ አስጨራሽ ስቃዮችን በአንድ ላይ በጀነት እስክንዘክረው እስክናወሰው ዛሬ ላይ ለአላህ ስንል ያጣናቸውን ሰዎች ለአንዴና ለመጨረሻ ጊዜ አላህም ካለ በጀነት እስክንገናኝ ድረስ የቲሞቻችንን ከፊት አስቀድመን ሷሊሆችን ሐፊዘን ቁርአኖችን ይዘን እርሱ ዘንድ በአንድ ቤተሰብ እስክንሰባሰብ ድረስ በርቶልኝ። ግድ የለም ዱንያ እኮ ለሙኡሚን እስር ቤት ናትና፣ ግድ የለም በድል እናልፋታለን፣ በጽዕናት እንከርምባታለን። ለአላህ ብዬ እወዳችኋለሁ። አላህም ከተወደዱት ያድርገን ያኡማ የተጋረጣባቸውን ችግር በጉልበት ሳይሆን በብልሃት እንደ መሪ ሳይሆን እንደ ወንድም፣ እህት፣ አባት፣ እናት ተናንሰን መፍትሄውን ስንጠቁም ቆየን። አላህም በሚያውቀው ጥቅማችን ጀነት ጥቅማችን የአላህ ውዴታን እንጂ ሌላ አይደለም። አልሐምዱሊላህ፣ አልሐምዱሊላህ፣ አልሐምዱሊላህ። ዛሬ የመጣንበት ርዕስ ልብ ብላችሁ ተመልከቱ ከቻልኩኝ በጫወታ እያዋዛው አስተምራችኋለሁ ካልቻልኩኝ ደግሞ ደረቅ ምክሮችን ስለመለገስ በትዕግስት ትከታተሉኝ ዘንድ በትህትና እጠይቃለሁ በእርግጥም ትምህርቴ ከጠቀማችሁ ትማሩበት ዘንድ እነሆ ክፍል ሰባት አደራ ነፍስያችሁን አደራ ነፍስ በራሷ ጠማማ ናት። አላህ ሱብሓነሁ ወተዓላ በሱራ ዩሱፍ እንዲህ ይለናል፣ አንቀጽ 53 ላይ። ነፍሴንም ከስህተት አላጠራም፣ ነፍስ ሁሉ ጌታዬ የጠበቃት ካልሆነች በስተቀር በመጥፎ ነገር በእርግጥም አዛዥ ናትና፣ ጌታዬ በጣም መሐሪ አዛኝ ነው አለ። ሰደቀላሁል ዐዚም። ከዚህ ምክር በላይ መቼም ቀን ተሌት ብንለፋ ብንለፋ ሐቁ ተጓልጧልና ምንም አጠራጣሪ መንገድ የለውም። ግን ደግሞ ድንጋይ ጠረባ ላይ ነንና እስኪ ትንሽ ቅርጽ እናስይዛቸው። አንድ መኦሚን ሼጧን ላይ ዘሎ ፊት ከማለቱ በፊት ሼጧን መጥፎ አሳሳች መሆኑን አውቆ ከሼጧን በላይ ሊፈራ የሚገባው የገዛ የራሱን ነፍስ ነው። በአንድ ወቅት አንድ አቢድ ተዋውቄ ነበር። አላህ እድሜውን ያርዘምለት። ይህ የአላህ ባሪያ አንድ ቀን እየጾመ አንድ ቀን የሚያፈጥሩት ነው ከሚያፈጥሩት ነው በህይወቴ አድል በህይወቴ ለአላህ ቅርብ የሆነ ሰው እንደ እርሱ አላየሁም። ሥራ ሁሉ ለአላህ የሆነ የሰው መጨረሻ ብለው ይቀለኛል። ይህ ሙእሚን ቤተሰቡም በሙሉ በሙሲባ ያጣ ነው። እናም ነገሮች በሙሉ ወደ ጥመት ወስደውት አላህ የለም ከሚለው አስተሳሰቡ ወደ ሐራም ሄዶ ራሱን ከማጥፋት ጋር ገብገብ ፈጥረው። ግን የአላህ ቃል ከገሠጻቸው ሰዎች መካከል ነው። እጅግም ሲበዛ ቸርና ነፍሱን የገራ ግን ደግሞ ነፍሱን የማይበደል ፍጥረት ነው። እናም እንዲህ ሲለኝ ሰማሁት። የኔ ነፍስ በሕይወት ዘመኔ ምንም አልገራትም ከጾም ውጪ አለኝ። ይህ ጭንቅላቴን ውስጤ ሁሌም የሚያቃጭል እውነታ ያለው ምክር ነው። ወዲያ ወደ ረመዳን ጾም ሉሰዳችሁ፣ ሼጧን በታሰረበት በዚያ ወቅት ያልጾሙ ሰዎችን ወደ ወንጀል የምትጎትተው ይህቺ ጠማማ ነፍስያ ናት። ብሎም ጿሚዎችን ቀጥ ለጥ አድርጋ ወደ አላህ መንገድ የምትመራው ነፍስ ነች። ስትጾም ሁሉም ነገሯ ይረጋጋል። በዚህ ፍልስፍና ላይ የቡድሂስት እምነት ተከታዮችን ፍልስፍና መመልከት ይቻላል። ምንም እንኳን ከአላህ መንገድ ወጡ ጠማሞች ቢሆኑም ወጣቶቻቸውን ለእምነታቸው ተገዢ የሚያደርጉት አላማዊ ከሆነ ነገር በሙሉ የሚርቁት ጾሙን አብዝተው በመያዛቸው ነው። ኢስላም ለሁሉም ፍትሃዊ ሆነ፣ ነፍስህንም እንዳትበድል በነፍስህም እንዳትበደል አላህን ፍትሃዊነትን አስቀመጠ። እናም ድንጋይ ሰበራይም በዚሁ አላጠናቀቅኩም። ያው ደግሞ ደረቅ ትምህርት አደረግኩባችሁ። አፏን እስኪ ባሳለፍናቸው ታሪካዊ አጋጣሚዎች እያዋዛው እንለፈው። በአንድ ወቅት አንዲት ሚስት እኛ ዘንድ ድረሱልኝ ስትል ከምሽቱ ወደ ዘጠኝ ሰዓት አካባቢ መልእክት ትልካለች። መልእክቷ በእርግጥም የሚረብሽ ነበር። እጅግ እያለቀሰች ነው የምታወራው። ድምፅ መልእክቷ እጅግ በጣም እየተጨነቀች ያመላክታል በዚህ ወቅት ጉዳዩን አረጋግተን ጠየቅናት። ባሏ ምሽት ላይ አንድ ላይ እንደተኙ ከአፉ አረፋን እየደፈቀ ነው። በአቅራቢያዋ ወዳለ ሆስፒታል እንድትወስደው ጠየቅን። ብቻዬን ነኝ፣ የሚያግዘኝ የለም፣ እባካችሁን እርዱኝ አለች። በዚህ አካባቢ የሚገኙ አምቡላንሶችን እንዲያደርሷት የበኩላችንን ጥረት አደረገን። አልሐምዱሊላህ በወቅቱ ኡማውን ኦንላይን እያገለገሉ የነበሩ ዶክተሮች ነበሩና ከአንዱ ዶክተር ጋር አገናኝናት። በሜዲካል ሁኔታ ራሷን እንዲረዳት። ይህ ትምህርት ይቀጥላል። በቀጣይ ክፍል ምን እህታችን አጋጥሟት ይሆን? ባለቤቷስ ተርፎላት ይሆን? እጅግ በጣም የሚያጓጓ ትምህርት ነው። ሳምንት በሌላኛው ክፍል እስክንገናኝ ስለ ተከታተላችሁኝ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፊያ መንደር በሰላም መጡ። የቀልብ ዶክተር በሲህር፣ በጅን ባይነናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘርፍ ጥረታት በሙሉ ታክሙ የሚድኑበት ነው።